ጤና ይስጥልን የተከበራችሁ አድማጮቻችን፣ ንቃተ ህግ ሳምንታዊ ዝግጅታችንን እያደመጣችሁ ትገኛላችሁ። የንቃተ ህግ የዛሬው ርዕሰ ጉዳያችን የህጻናት ጉልበት ብዝበዛን በተመለከተ ይሆናል። የህጻናት ጉልበት ብዝበዛ በተለይ ደግሞ በቅርብ ቤተሰብ፣ በአሳዳጊ ወይም በወላጆች ሲሆን ህጉ እንዴት ይመለከተዋል ስንል በዛሬው ቆይታችንም እንዳስስ ነው የሚሆነው። የፕሮግራሙ አዘጋጅና አቅራቢ ቢታንያ ሀይሌ ነኝ። አብራችሁ እንድትቆዩ በአክብሮት ጋብዣ አለው በማስቀደም አንድ መረጃ ወደ ዜናንተ ይደርሳል ከመረጃዎቹ ተመልሰናል የተከበራችሁ አድማጮቻችን ለእለቱ ወደ ያዝነው ዋና ጉዳያችን ነው የምንሻገረው የእለቱ ዋና ጉዳያችንም የህፃናት የጉልበት ብዝበዛን ይመለከታል ከፕሮግራሙ ጠቃሚ የሆነን ነገር እንደምታገኙ እምነታችን ነው ፕሮግራሙን ተከታተሉት አብራችሁን ቆዩ የተባበሩት መንግስታት የህጻናት መብት ስምምነት አንቀጽ አንድ ላይ ህጻናት ማለት በእድሜ ከ18 ዓመት በታች የሆኑ ሰው ማለት ነው ይላል። በተጨማሪም በሰው የመነገድና ሰውን በህገ ወጥ መንገድ ድንበር የማሻገር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1178 ህዝባር 12 አንቀጽ 210 መሰረት ህጻን ከ18 ዓመት በታች የሆነን ሰው ሊገልጽ እንደሆነ ያሳያል። ታዲያ ጉልበት ብዝበዛ የሚባለው በዚሁ የእድሜ ክልል ውስጥ ባሉ ሰዎች ላይ እየተፈጸመ ከሆነ ነው። በህገ መንግስቱ አንቀጽ 36 አንድ መ ላይ ማንኛውም ህጻን ጉልበቱን ከሚበዘብዙ ልምዶች የመጠበቅ መብት አለው። በትምህርቱ በጤናውና በደህንነቱ ላይ ጉዳት የሚያደርሱ ስራዎችን እንዲሰራ ያለመገደድ ወይም ከመስራት የመጠበቅ መብት አለው በማለትም ይደነግጋል። ጹብ ደጀኔ እባላለሁ። በፌዴራል ፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ረዳት ጠቅላይ አቃቢ ህግ ነኝ። በተባበሩት መንግስታት የህፃናት መብቶች ስምምነት አንቀጽ አንድ ስር ህፃን ማለት ማንኛውም እድሜው ከ18 ዓመት በታች የሆነ ሰው እንደሆነ ያስቀምጣል። በመሆኑም እንግዲህ የብዝበዛ ተግባር በዚህ እድሜ ክልል ውስጥ ባለ ሰው ላይ የተፈጸመ እንደሆነ የህፃናት ጉልበት ብዝበዛ ይሆናል ማለት ነው። በሀገራችንም ሆነ በዓለም አቀፍ ደረጃ ለህፃናት ጉልበት ብዝበዛ ትኩረትና ሽፋን የሰጡ ህጎች አሉ። በሀገራችን ስንመለከት በህገ መንግስቱ አንቀጽ 36 አንድ መ ላይ ማንኛውም ህፃን ጉልበቱን ከሚበዘብዙ ልማዶች የመጠበቅ በትምህርቱ በጤናው እና በደህንነቱ ላይ ጉዳት የሚያደርሱ ስራዎችን እንዲሰራ ያለመገደድ ወይንም ደግሞ ከመስራት የመጠበቅ መብት እንዳለው ያስቀምጣል። የአሰሪና ሰራተኛ አዋጅ ቁጥር 156 ህዝባ 2011 አንቀጽ 89 ስር እንደተደነገገ እድሜያቸው ከ15 ዓመት በታች የሆኑትን መቅጠርና ከስራው ጠባይ ወይም ስራው ከሚከናወንበት ሁኔታ አንጻር ህይወታቸውን ወይም ጤንነታቸውን ለአደጋ በሚያጋልጥ ስራ ላይ ወጣት ሰራተኞችን ማሰራት ክልክል ነው። ይህንንም ተላልፎ በሚገኝ ላይ አስተዳደራዊ እና የወንጀል ኃላፊነት ያስከትላል። ህጻናት በምን ስራ ላይ ሲሰማሩ ነው ጉልበት ብዝበዛ ተፈጸመ የሚባለው የሚለውንም አስተናል። ጤንነታቸውን ለአደጋ በሚያጋልጥ ስራ ላይ ወጣት ሰራተኞችን ማሰራት ክልክል እንደሆነ ያስቀምጣል ማለት ነው። እንግዲህ ይህን ተላልፎ መገኘት አስተዳደራዊ እና የወንጀል ኃላፊነት እንደሚያስከትል በአዋጁ ስር በግልጽ ተደንግጎ ይገኛል ማለት ነው። አዋጁ ስር እንደተቀመጠው በሰው የመነገድ ሰውን መንገድ ድንበር ማሻገርና በህገ ወጥ መንገድ ለስራ ወደ ውጭ ሀገር መላክ ወንጀሎች በዜጎች አካል፣ ህይወት እና ደህንነት ላይ ከፍተኛ ጉዳትን የሚያደርሱና ለሰብአዊ መብት ጥሰት የሚያጋለጡ በመሆናቸው እንዲሁም በሰው መነገድ በተለይም በሴቶችና ህጻናት መነገድ ለመከላከል ለመቆጣጠርና ወንጀል ፈጻሚዎች ለመቅጣት የወጣ አዋጅ ሲሆን በአዋጁ አንቀጽ ሁለት አምስት ስር ህጻንን በህግ ከተፈቀደ ሁኔታ ውጭ ወይም ደግሞ ለህፃኑ አካል ወይም እድሜ በተጻረረ መልኩ ስራ እንዲሰራ ወይም ደግሞ አገልግሎት እንዲሰጥ ማድረግ የጉልበት ብዝበዛ እንደሆነ በትርጉም ሰጥቶት እናገኛለን። እንግዲህ በህግ ከተፈቀደ ውጭ የሚለውን ስንመለከት በአሰሪና ሰራተኛ አዋጅ ስር እንደተቀመጠው ከአስራ አምስት ዓመት እስከ አስራ ስምንት ዓመት ያሉ ወጣት ሰራተኞች በምን አይነት የስራ ሁኔታ ላይ እንዲሁም ደግሞ ለምን ያህል ሰዓት መስራት እንዳለባቸው በህግ በዝርዝር ተቀምጧል ማለት ነው። ይህን በመተላለፍ ከአስራ ስምንት ዓመት በታች የሆኑ ህፃናትን ስራ ላይ እንዲሰማሩ ማድረግ በህግ ከተፈቀደ ውጭ በመሆኑ ተጠያቂነት እንደሚያስከትል ተቀምጦ እናገኘዋለን ማለት ነው። በአሰሪና ሰራተኛ አዋጅ ቁጥር 1156 2011 ላይ እንደተደነገገው እድሜያቸው ከ15 ዓመት በታች የሆ የሆኑትን መቅጠርና ከስራው ጠባይ ወይም ስራው ከሚከናወንበት ሁኔታ አንጻር ህይወታቸውንና ጤንነታቸው ለአደጋ በሚያጋለጥ ስራ ላይ ወጣት ሰራተኞችን ማሰራት ክልክል መሆኑ ተቀምጧል። ይህ ማለት ህጉ በሚፈቅደው አግባብ ግን ማከናወን ይቻላል ማለት ነው። የወጣት ሰራተኞች መደበኛ የስራ ሰዓት በቀን ከሰባት ሰዓት መብለጥ የሌለበት ሲሆን ማንኛውንም ወጣት ሰራተኛ ከምሽት አራት ሰዓት እስከ ንጋቱ 12 ሰዓት በትርፍ ሰዓት ስራ ላይ በሳምንት የእረፍት ቀን ወይም በህዝብ በዓላት ቀን ማሰራት የተከለከለ ነው። እነዚህን ክልከላዎች በመተላለፍ ህጻናትን በተከለከሉ የስራ ሁኔታዎችና ስራ ላይ ማሰማራት የህጻናት ጉልበት ብዝበዛ ይሆናል ማለት ነው። በአዋጁ አንቀጽ 184 ስር እንደተደነገገው በወንጀል የሚወሰዱ እርምጃዎች እንደተጠበቁ ሆነው በዚህ አዋጅ ከአንቀጽ 185 እስከ 187 የተመለከቱት አስተዳደራዊ እርምጃዎች ክልከላዎችን በተላለፉት ላይ ተፈጻሚ ይሆናል። ብቻ አይደለም። ማንኛውም ሰው ሌላን ሰው በባርነት በእዳ መያዣነት የያዘና መሰል ድርጊቶችን ወይም ብዝበዛን የፈጸመ የህግ ተጠያቂ ይሆናል። ወይም የገ ተጠያቂነት ይከተለዋል ማለት ነው። እንግዲህ እዚህ አዋጅ አንቀጽ ሶስት አንድ ስር እንደተደነገገው ማንኛውም ሰው ሌላውን ሰው በባርነት ወይም በባርነት መሰል ተግባር በአገልጋይነት እዳ መያዣነት የያዘ አካሉን በማውጣት ወይም በዙሙ ታዳሪነት ወይም መሰል የወሲብ ተግባር ብዝበዛ የፈጸመበት በግዳጅ ስራ ወይም አገልጋይነት፣ በልመና በወንጀል ተግባር፣ በግዳጅ ጋብቻ ወይም ህፃናትን በጉልበት ስራ የበዘበዘ ወይም እነዚህን መሰል የብዝበዛ ተግባራት የፈጸመ እንደሆነ ከሰባት ዓመት እስከ አስራ አምስት ዓመት በሚደርስ ጽኑ እስራት እና ከሀያ ሺህ ብር እስከ መቶ ሺህ ብር በሚደርስ መቀጮ እንደሚቀጣ ደንግጎ ይገኛል ማለት ነው። እንግዲህ ወንጀሉን የሚያከብዱ ተብለው በአዋጅ ውስጥ ከተቀመጡ ድንጋጌዎች በአንቀጽ አራት አንድ ሀ መሰረት ድርጊቱ በህፃናት ላይ የተፈጸመ እንደሆነ ከአስር ዓመት እስከ ሀያ ዓመት በሚደርስ እስራትና ከ30 ሺህ ብር እስከ 100 ሺህ ብር በሚደርስ መቀጮ እንደሚቀጣ አዋቹ በግልጽ አስቀምጦ ይገኛል ማለት ነው። የጉልበት ብዝበዛ በህፃናት ላይ የሚፈጸም መሆኑ ጉዳዩ በቀላል እንዳይታይ ያደርገዋል። በህጻናት ላይ ጉልበት ብዝበዛ ፈጻሚ የቅርብ ቤተሰብ ሲሆን እንዴት ይታያል ስንልም አቃቤ ህጓን ጠይቀናታል የብዝበዛ ተግባር በተለያዩ ሰዎች ሊፈጸም ይችላል ከዚሁም ውስጥ በገዛ ወላጅ የሆነ ሰው ድርጊቱ የተፈጸመ እንደሆነ የሚያስከትለው የህግ ሀላፊነት ምንድን ነው የሚለውን ስናይ በወንጀል ህጉ አንቀጽ አምስት መቶ ሰባ ስድስት ስር እንደተደነገገው ለአካለ መጠን ያልደረሰ ልጅን የሚጠብቅ ወይም በሀላፊነቱ የሚያሳድግ ማንም ሰው በማንኛውም ምክንያት ወይም ሁኔታ ልጁን የበደለ፣ ችላ ያለ፣ ከአቅሙ በላይ ያሰራ፣ ወይም የመታ እንደሆነ ከሶስት ወር በማይበልጥ ቀላል እስራት ይቀጠል በማለት ደንግጓል። ይህም እንግዲህ ወንጀሉ በልጁ ጤንነት፣ ደህንነት ወይም አካላዊ ወይም ስነ ልቦናዊ እድገት ላይ ከፍተኛ ጉዳትን በሚያስከትልበት ጊዜ ቅጣቱ ከፍ ብሎ ከአንድ ዓመት በማያንስ ቀላል እስራት የሚያስቀጣ ሲሆን አስፈላጊ ከሆነ አሳዳጊ ወይም አሳዳሪ ወይ ቤተሰቡ ከቤተ ዘመድ ስልጣን እንደሚሻር ያስቀምጣል ማለት ነው። እንግዲህ በዚህ አንቀጽ ስር ያለው ከአቅም በላይ ያሰራ የሚለው አረግ የህፃናት ጉልበት ብዝበዛን የሚያመላከት ነው ማለት ነው። በኃላፊነት ስር የሚገኝን ህፃን ጥቅም ፍለጋ ወይም ያለበትን ግዴታ ቸል በማለት በኃላፊነቱ ስር የሚገኝን ልጅ በከባድ ሁኔታ አካላዊ አሊያም ስነ ልቦናዊ ጉዳት ያደረሰበት እንደሆነ በህጉ የሚጠየቅ ይሆናል። እንግዲህ ሌላው የምንመለከተው በአንቀጽ 659 ስር የልጅ ማሳደግ ግዴታን ስላለመፈጽም የተደነገገውን ድንጋጌ ነው። በዚህ ድንጋጌ ስር ማንኛውም ወላጅ ወይም የአሳዳሪነት ወይም የውስጥነ ስልጣን ያለው ሌላ ሰው ጥቅምን በመፈለግ በሀላፊነቱ ስር የሚገኝ ልጅ በከባድ ሁኔታ ያለበቂ ጥንቃቄና እንክብካቤ ወይም ለስነ ልቦናው ወይም አካላዊ አደጋ ያጋለጠ እንደሆነ አካላዊ ወይም ስነልቦናዊ ጉዳት እንደሚያደርስበት ለሚያውቀው ወይም መገመት ለሚችለው ሰው ድርጅት ወይም ተቋም ልጁን ለረጅም ጊዜ የሰጠ እንደሆነ በቀላል እስራት ወይም መቀጮ ይቀጣል ይላል። በመሆኑም ወላጅ ወይም አሳዳሪዎች ሕፃናት ልጆቻቸውን ስራ እንዲሰሩ እና ጉዳት ሊደርስባቸው ለሚችል አሰሪ ሰው ወይም ድርጅት የሰጡ እንደሆነ በጊዜያን ተጠያቂ ይሆናሉ ማለት ነው። ለአካለ መጠን ያልደረሰን ልጅ ይዞ ማስቀመጥ ወይም መጥለፍ፣ በተለይ ጠለፋ የተከናወነው ለብዝበዛ ከሆነ ከ10 ዓመት እስከ 20 ዓመት በሚደርስ ጽኑ እስራት የሚያስቀጣ መሆኑ በወንጀል ህጉ ተደንግጎ ይገኛል። በሀገራችን የህፃናት ጉልበት ብዝበዛ የወንጀል ድርጊት እንደሆነ በተለያዩ ህጎች ውስጥ ተደንግጎ ይገኛል። ድርጊቱም የሚያስቀጣ መሆኑን አንስተዋል። የሚያስቀጣም ተግባር ነው። ይህ ድርጊት መፈጸሙ ቀረበ እና ምርመራ ከተከናወነ ማስረጃዎችን መሰረት በማድረግ ወንጀል ፈጻሚዎችን ማስቀጣት እና ሌሎችም ወንጀል እንዳይፈጽሙ ማስተማር የሚቻልበት ሁኔታ አለ ማለት ነው። የህፃናት ጉልበት ብዝበዛ አመላካች ተብለው ከሚጠቀሱት ተግባራት ውስጥ የህፃናቱን እድሜ፣ በስራ ላይ የሚያሳልፉትን ጊዜ፣ የስራው ጸባይ፣ የስራው አካባቢ ህፃናቱ የመማር መብት የሚነፍቅ መሆን አለመሆኑ፣ ሲሰሩ የቤተሰብ ወይም የአሳዳሪ ጥበቃና ክትትል መኖር አለመኖሩ አመላካች ሁኔታዎች እንደሆኑ ተቀምጠዋል ማለት ነው። እነዚህ ሁኔታዎች ውስጥ የተፈጸመ ድርጊት ወይም ደግሞ የእድሜ ክልላቸውን በማየት ድርጊቶቹ ከአቅማቸው በላይ መሆን አለመሆኑን በማየት የህፃናቱ ጉልበት ብዝበዛ ተፈጽሟል አልተፈጸምም የሚለውም በማየት ህፃናቱን ከጉልበት ብዝበዛ ለመጠበቅ ጉዳትም ደርሶባቸው ከሆነ ያን ጉዳት ያደረሰውን ሰው ለመቅጣትና ለማስተማር እንደ አመላካች መሰረት ተወስደው ተግባራዊ የሚሆንበት ሁኔታ አለ ማለት ነው። ብዙ ህጻናት በወላጆቻቸው ተገደው ከአቅም በላይ የሆነ ስራን ይሰራሉ። በተለይ በገጠሪቱ አካባቢ ትምህርታቸውን አቋርጠው እነሱ ሳያድጉ ታናናሾቻቸውን ማሳደግ ከአቅም በላይ የሆነ ስራን መስራት ይጀምራሉ። ከስራውም በተጨማሪ ሊገረፉም ይችላሉ። እምቢ እንዳይሉ ስራና ስራ ብቻ ላይ እንዲያተኩሩ ይደረጋሉ። ይሄስ እንዴት ይታያል ስንል ዳሰናል። ብዙ ህጻናት በወላጆች ተገደው ከአቅም በላይ የሆነ ስራ ይሰራሉ። በተለይም በገጠሪቱ አካባቢ ትምህርቶቻቸው እንዲያቋርጡ ከአቅማቸው በላይ ስራ እንዲሰሩ በተለያዩ ሁኔታዎች ውስጥ ስንመለከት የሚገደዱበት ሁኔታ ይመለከታል። የህፃናት ጉልበት ብዝበዛ አመላካች ተብለው ከሚጠቀሱት መካከል የህፃናቱ ዕድሜ፣ በስራ ላይ የሚያሳልፉበት ጊዜ፣ የስራው ጸባይ፣ የስራው አካባቢያዊ ሁኔታ፣ የህፃናቱን የመማር መብት የሚነፍግ መሆኑ ወይም አለመሆኑን ሲሰሩ የቤተሰብ አሳዳጊ ጥበቃና ክትትል መኖሩ በአጠቃላይ በድርጊቱ ህጻናት ከቀላል የአካል ጉዳት እስከ ሞት ለሚያደርሱ ጉዳት ሊያጋልጡ ይችላሉ፣ ወይንም እድሜ ልክ ለማይሻር አካላዊና አእምሯዊ ጉዳት ሊዳረጉ ይችላሉ። እናም በህጻናት የመነገድ ድርጊትና የህጻናት ጉልበት ብዝበዛ የህጻናቱን የመኖር የመማር የጨዋታ እንክብካቤና ጥበቃ የማግኘት መብታቸውን የሚያሳጣ ተግባር መሆኑን በመገንዘብ ድርጊቱ እንዳይፈጸም መከላከል ያስፈልጋል። ተፈጽሞም ሲገኝ ፈጻሚዎቹ የሚቀጡበትን ስርዓት መዘርጋትና ማጠናከር ያስፈልጋል። በአጠቃላይ እንግዲህ በድርጊቱ ህጻናት ከቀላል የአካል ጉዳት እስከ ሞት ለሚደርስ አደጋ ሊጋለጡ ወይም እድሜ ልክ ለማሽር አካላዊ ሆነ አምራዊ ጉዳት ሊዳረጉ ይችላሉ። በመሆኑም በህፃናት የመነገድ ድርጊት እና የህፃናት ጉልበት ብዝበዛ የህፃናቱን የመኖር፣ የመማር፣ የጨዋታ፣ የእንክብካቤ ጥበቃ የመግኘት መብታቸውን የሚያሳጣ ተግባር የመሆኑን በመገንዘብ ድርጊቱ እንዳይፈጸም መከላከል፣ ተፈጽሞ ሲገኝ ፈጻሚዎች የሚቀጥሉበትን ስርዓት መዘርጋት እና ማጠናከር አስፈላጊ ይሆናል ማለት ነው። የብዝበዛ ተግባራት የፈጸመ ሰው ከሰባት አመት እስከ አስራ አምስት አመት በሚደርስ ጽኑ ስርዓትና ከሀያ ሺ ብር እስከ መቶ ሺ ብር በሚደርስ መቀጮ እንደሚቀጣ አዋጁ አስቀምጦ ይገኛል ማለት ነው። እንግዲህ ብዝበዛና የህጻናት ዝውውር ወይም ደግሞ በህጻናት መነገድ የማይነጣጠሉ ነገሮችን ሆነው እንዳለ መገንዘብ እንችላለን ማለት ነው። በመሆኑም እንግዲህ የህጻናት ጉልበት ብዝበዛ ወደፊት አገር ተረካቢ ትውልድ እና አምራች የሚሆንን ትውልድ በአጭር የሚቀጭ ድርጊት ስለሆነ ትኩረት የሚያሻ ጉዳይ መሆኑን መገንዘብ እንችላለን ማለት ነው። የተከበራችሁ አድማጮቻችን ለዛሬ የህፃናት ጉልበት ብዝበዛንና የሚያስከትለውን የህግ ተጠያቂነት ተመልክተናል። ሳምንት ስንገናኝ በሌላ ርዕሰ ጉዳይ ይሆናል። እስከ ሳምንት ከቀሪ የፋና ዝግጅቶች ጋር ጥሩ ጊዜ የሆነላችሁ ተመኘው፣ ቢታንያ ኃይሌ ነበርኩ።